እዚህ ከቀጠል ጎበዝ ደራሲ ይወጣል፣ እና ጻፍ እንደው ስነ ጽሁፍን ብተው እግዚአብሔር አንተ ውሰደኝ እንጂ እኔ ምንም ለዚች ምድር አረ ብዬ ለራሴ ቃል ገባው። ሻይ ጠጥቼ ቡና ቤት ብዬ ስገባ ነው የምናደደው እንጂ ስጽፍ የባከነም ይመስል አንድ ቀን ኢትዮጵያ እንገባለን ብለን ኑሯችን ሳንኖርኩ ነው። ምና ይወት ትርጉም ኑራት ያለው ማን ነው? ሲጀመር ልትፈተት ልትተረጎም አልተፈጠረችም። እኔ ማላወኩትም እንኳን ላንቺ ነገር ማላወኩትም፣ ኢሳያስ የቱ ነው ሲባል እንደሚባለው ጥያቄ እኮ ነው። የትኛው ኢሳያስ ሳይመልሰው እንዳሰበ፣ ሳያገኘው እንደሮጠ፣ ሳይጨብጠው እንደጓጓ፣ ሳይገላገል እንዳማተ፣ በልፈት ሰፌድ ተበጥሮ በሞታ ክሌል ተበለጠ። እኔ ማነኝ? የፈተናው ውጣ ውረድ፣ የምስጢሩ መጠየቂያው፣ የእንግልቱ መገለጫ፣ ህላዊ መጠበሻ ምድጃ ነው። እኔ ማነኝ ብሎ ቢጠይቅስ? መልስ በጣም ጥሩ ነው። የተመለከት አድሜ ግን የማስበው ገጸ ባህሪ በዛን ጊዜ የነበረው የመሀል ሰፋሪው ግርግሩ፣ አዲስ አበባ ውስጥ የነበረው በፊት በር በኩል በዛ በኩል ታሪክ ውስጥ ታነቢው የሚሰማሽ ስሜት አለ አይደለም? አዎ ወድጄው ነው አዎ ፈልጌውም እኔን እጎዳለሁ ብለህ ለህዝቡ አድም አስተማርከው፣ በኢትዮጵያ እሾት አከልክባት። በጣም የሚገርም ህይወት እኮ ነው፣ የእነሱ ህይወትም አልተጻፈም። ራሞን ሲያያት አንዳች መፍዘዝ ይወርሰዋል። በዚህ እድሜው ላይ ልቡ እንዲሯጭ መሆኑ ሁሉ ይገርመኛል። አንተ ግን መቼ ነው ደም የሚቀዘቅዘው? የሰማንያ ሳይሆን አስራ ስምንት ነው የምትመስለው። ማና አንተ ማነሻንች የሚባባሩበት ነው። በጣም እንዴት እኮ አሳዛኝ ፍጥሮች እንደሆንን በቃ ይገርማል። በጣም እና